አንዳንዶቹ ማ ደግሞ ቀናት ሊደፋቸው ነው። በተለይ በሩታ አሁን ዛሬ ነው በሩታ ቤት ሩታን የሚወዱ ብቻ ላይክ ብዬ ኮሜንት ነበር መሻላ በጣም ብዙ ኮሜንት ማለቴ ላይክ ማለ ኮሜንት ማለው ና አንዲቱ ገብታ ምናለች ሩታስ ምንም ነገር የሚወጣላት የላትም። ያው ቆንጅዬ ናት። ያው ስነ ስርዓቷ ምናምን ምኗ ነው የሚወደድ? ደግሞ ቤተሰቧ እንዲህ አደረገች እንደዚህ አደረገች ያንቺ መጀመሪያ ማን አየለሽ? ቤተሰቦች እንዴት ናችሁ? እንዳል አልሐምዱላ ዛሬ ከሩታ ቤት ኮሜንት ኮሜንት ቸነብል ማለት ነው። እንደገና በኮሜንት ፉት ኮሜንት ደግሞ መሻላ ላይክም አግኝቷል ብዙ ኮሜንትም አለው በእኔ በሰር ማለት ነውና ወደ 300 ምናምን ነገር ላይ ካለው ከዛ በታች ደግሞ ላይኩ። ከዛ እንድትገባችና ይች ምንነው የሚወደድ አንቺ ራስሽ ሳየው ራስሽ ታውቃዋለሽ። እኔ ስም አልጠቅስም ግን እንትኗን አስቀምጥላቸዋለሁ። እሷ እየኮመተችውን ኮመት እና በእኔ በሰር አይባልም ምህት ምናምን ስነ ስርዓት የሌላቸው ሰዎች እኮ ቢመከሩ ባይመከሩ ምንም ለውጥ የላቸውም። እነዚህ ዲንጋ ራሶች ማለት ነው። እና ሮታ በጣም ስነ ስርዓት ያላት ጨዋ ያላት ው እኛ ስታለቅስ አንፈልግም። እኛ የሮታ አንፈልግም፣ እንድታለቅስ አንፈልግም። ግን አንዳንዴ ሮታ አይደለች። ሰው የሚወቅስ ማን ነው? አብርሽ ነው። አብርሽ ነው እንደዚህ የሚያስለቅሳት አብርሽ። እንደግነ ደግሞ ኤክስ ያደረኩት ለምን ለምንሩታን ይሄን ያህል ይጎዳታል የሚል ነው እንጂ አብሬሽን ደግሞ ኤክስ ለምን አረግሽው እንዲህ አረግሽው እያላቸው በጣም ብዙ ሰዎች ታጥባላቸው። እና እኔ የአብሬሽን ኤክስ ማድረግ የሶስ የለብኝም ቢሆንም ግን ያናድደኛል። በተለይ ደግሞ ሩታን ሲያስለቅሳት ሩታን ይህን ያህል እኔም ደግሞ ሩታ ለምን ታለቅሳለች? ሩታ በጣም ጀግና ሴት ናት። ራሷን የምታስተዳድር ጀግና ማንም ሰው እየመሰከርላት ከሴት እነሷ አንስቶ በጣም ንጹህ ንጹህ ንጹህ ሲባል፣ በተለይ የወታጀራ ሴቶች የወታጀራ ሰዎች ያው ሁሉ ሰው ቢመሰክርላት አያንሳትም። ይበዛ ማለት ይበዛባታል ነው ያንስባታል ነው እንጂ አይበዛባትም ነው የሚባል እንደዚህ ነው። እና ወላሂ ኮሚንቷን አይችል እንዴት እንደተናደድሁኝ ግን፣ አንዳንዶች ደግሞ ትመጡና አሮታን ብትሄዱ ማለት ኤክስ የምታረጋት ነች። ቢስሚላህ ረማረን አንቺ ያው

እሷ እያለቀሰች ስትመጣ ሰው ሌላ አስተያየት ነው የሚሰጡ። አሮታ እንኳን ለራሷና ለሰው ትተርፋለች። ብዙዎቻችን ነው ቃለን፣ ጠንካራ ናት፣ ጎበዝ ናት፣ ሰርታ አሳይታለች፣ ብቻዋን መብላት አትወድም፣ እንስራ፣ እንብላ፣ እንለውጥ የምትልናት እና እኔ ሚሆን አንድ ጥያቄ አለ። አታልቀስ በቃ፣ ጎበዝ ስለሆነች ጎበዝ ሰው አያለቅስም፣ ጠንካራ ሰው አያለቅስም። ሰርቶ እያሳየ እየተለወጠች ተለውጣ ሰውን እንለወጥ እያለች ስለሆነ፣ ሩታን እንጃ ስታልቅስ በጣም ነው የምናድ። ለምን ትሉኝ ልትል ትችላላችሁ። አንድ ሰው በጣም ጠንካራ ሰው፣ በቃ እኔ ማንንም አልፈልግም ሩታ እንደሆን በጣም ብዙ ሰው እንደሚወዳት ታውቃለች። በጣም ከወንድ እስከ ሴት እንደዚህ አንበረከከሽ ናት ሚዲያ ላይ እና እያለቀሽ አትምጭ። አብሬሽ ደግሞ አታስለቅሳት፣ ስነ ስርዓት እና አብርሽ በጣም ነው ያበዛኸው ማለት ነው፣ አታብዘው። በተለይ ደግሞ ጋሽዬን እንግዲህ አንዳንድ ሰዎች ያው እያጠቡት ነው። እንደኔ እንደኔም ደግሞ ጋሽዬ ወደ ሚዲያ ባይመጡ ራሳቸው ቢጨርሱ በጣም ደስ ይለኛል። ሁለተኛ ደግሞ ዛሬ ትናንትና ምናምን ነገር ያየሁትም አለኝ። በእኛ ቤት ነው፣ በኮሚኒቲ አለ ሩታ አላረገዘችም፣ እርግዝን ነው እየታየ እንዴ እናንተ። ምን እኛን የሚያስረግዛችሁ አላቸው። ሳ ረ ስነ ስርዓት ወይ ወንዲ። እነሱም ባታምኑ ከዶክተሩ ወደው ከሆዷ ያለውን እንትን ሲሉ አላያችሁም እንዴ? ግን ያው ስለምትጠሏት ምንም ነገር ማር ማር ራሱ ወርቅ ልናቀርብላችሁ ወርቅ ልናቀርብላቸው እናንተ ያው ጥቁሩን ነጭ ነው ብላቸው። ንግግር ነው እና ስለዚህ ታረግዝ ባታረግዝ እናንተ ምንም ቤት አይደላችሁም። ወይም ሲወለድ ታያላችሁ። እንዳለችው አንዲት ትውህቴ ሽልም ከሆነ ይገፋል፣ ምንም ከሆነ ያው ይጠፋል እንደሚባለው ተረትና እንደዚያ ነው። ብዙዎች እርግዝና ውሸት ነው፣ እርግዝና ውሸት ነው የሚሉ አሉ። ፈጣሪያችሁን ፈሩ። ያው አትሳደቡ ነው ምን። አስተያየት ስጡ እንዲስተካከሉ ለአብረሽም ሆነ ለሩታም ሆነ አስተያየት ሰው መስጠቱ በጣም አሪፍ ነው። ለምን እነሱ ይነቃቃሉ። ግን ሩታ ደግሞ ዛሬ ነገ እኔ ሁሌ የምናገር አታልቅስ። ጀግና ሴት ናት፣ በጣም ጠንካራ ናት። ማንም ሴቱ በተለይ ሴቶች እኛ በጣም ነው የምንወዳት። ለምን ጥንካሬዋ በጣም ጀግና ናት፣ በጣም ጠንካራ ናት። ሰርታ አለሙን ያሳየች እኔ እንጃ ብቻ ደስ ትለኛለች። ሆነ ሽቅርቅርቅርቅርቅ ያለች ናት ማለት ነው። እና ለዚያ ነው አበሽም፣ እባክህ እባክህ ጥፋት አታጥፋ። ዝሮ ዝሮ ይታረቃሉ። ቢሆንም ግን ከሩታ ከሆዷ የሆነ ነገር የተዳፈነ ነገር አለ። ያንን ነገር ማውጣት አትፈልግም። ጋሽዬን እንግዲህ ዛሬ ያለችውንም ሰምተናል። መናገር ትፈልጋለች ግን ማውጣት አትፈልግም። ለምንድን? ይህን የራሴ ጥያቄ ነው። እና ይዞሽ ያው አንድ ቀን እንሻላ ይስተካከላል ብዬ አስባለሁ። ለጊዜው ጎጃለሽ አብረሻው በጣም ያናድዳለኝ። አሁን እሷ እኮ ሩታ እኮ ይቅርታ አላደረኩለትም አላለችም። እኔ ይቅርታ አድርጌለታለሁ ግን ቢሆንም እኔ በቃኝ። ልጁ አይስተካከልም። አሁን ለአንድ ወር ለሁለት ወር እሺ ቀርታ ይባላል ይታረቃሉ። ከዚያ በኋላ እንዲህ ይላል። ቆይቶ ደግሞ ከሶስት ወርና ከአራት ወር በኋላ ደግሞ የሆነ የሚነሳበት ነገር አለ። እና እንደዚያ ነው እንጂ አብርሽንም ቢሆን እኛ እናውቃለን። በጣም ምርጥ ሰው ነው። ያው ሩታ መቼም ችል ተወዷል። ሳኔቻ እንግዲህ ይፋቱም አልልም። ፈጣሪ እንዲያርጋቸው፣ ፈጣሪ ያስተካክላቸው። ካልሆነም ደግሞ እንግዲህ ምንም ማድረግ አይቻልም። ግን አታልቅስ እኛሁን ዛሬም ነገም እንደዚያ ሁሌ የምል አታልቅስ። ጀግና ሰው አያለቅስም። ጠንካራ ሰው አያለቅስም። ያለኝ ጥያቄ ይሄ ነው የሆነ ፍስፍስ ብትሆን ሰርታ ማታሳይ ብትሆን ኮንፊዴክስ ባይኖራት ኦኬ ብታለቅስ፣ ግን ቼች ኮንፊደክስ አላት። ኮንፊደክስ ያለው ሰው አያለቅስም። ዛ ነገም ደግሞ የተሻለ ቀን ነው ብሎ ነው ሰው እንትን የሚል ማለት ነው የሚያምን እና ሮታዬ አይዞሽ፣ ዛሬም ነገ ወደፊት አለን ከጎንሽ። ሁላችንም ላይክ ይናረግ ሁላችንም ላይክ አትርሱ፣ ሰብስክራይብም አትርሱ። እንደገና ኮፒ ልንገም ያደርጋቸው ልጅቷን እና በረታታት ከጎኗ እንሆን። አብረሽን ቢሆን እኛ አልጠላንም፣ ያው ስራ ነው።